ጸቂ ወንዳል ይባላለሁ። የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ኃላፊ ነው ቃቴ ወጣቶች የስራ ላይ ልምምድ ፕሮግራም እ በከተማችን ተግባራዊ ከሆነ ሶስተኛ ዙሩን አስቆጥሯል፣ ዛሬ ማለት ነው። ይህ ፕሮግራም እስካሁን ባለፉት ሁለት ዙሮች የፕሮግራሙን አላማ እና አጠቃላይ መስፈርት መነሻ በማድረግ ከ5924 ወጣቶችን የህይወት ክሎስ ስልጠና በማሰልጠን 2962 ወጣቶች በተለያዩ ድርጅቶች የስራ ልምምድ በሁለቱ ዙር ማለት ነው እንዲያደርጉ በመስራት ቋሚ የስራ እድል እንዲፈጠርላቸው ተደርጓል ማለት ነው። 2962 በሁሉም ቋሚ የስራ እድል ተፈጥሮላቸዋል። ከዚህ ውስጥ ከቅጥር በኋላ የተለያዩ አማራጮችን በመውሰድ የድሮፓውት የተወሰኑ ይኖራሉ ከ18 የማይበልጡ ናቸው ድሮፓውቶቹ ማለት ነው። አሁን ሶስተኛው ዙር ደግሞ ከባለፈው ወደ 1853 ወጣቶች አሁን የህይወት ክሎትና የስራ አፈላልግ ስልጠና ለ12 ቀን ወስደዋል። በቀጣይ ወደ ልምምድ የሚገቡት 1482 ወጣቶች ናቸው። እንግዲህ ስድስት ወር ነው የልምምድ ጊዜያቸው። ሶስት ወር ደግሞ የስራ አፈላለግ ጊዜ ይሰጣቸዋል። ከዛ በኋላ ምንድነው የሚሆነው? ሁሉም ወጣቶች በቋሚነት ስራ እንዲቀጠሩ ነው አቅደን እየሰራን ያለነው ማለት ነው። ልምምድ በኋላ የመጀመሪያው በተለማመዱበት ድርጅት እንዲቀጠሩ ይሰራል። ነገር ግን ያለማመዱ የተለማመዱበት ድርጅት የቅጥር ፍላጎቱ ከቀነሰ ወጣቶቹ ደግሞ ሌሎች ድርጅቶችን ወይም ደግሞ የተሻለ ክፍያ ለማግኘት በሌላ ድርጅት የመቀጠር ፍላጎት ካላቸው በወጣቶቹና በድርጅቶቹ መግባባት ወጣቶችን ወደ ሌሎች ድርጅቶች የማስቀጠር ስራ ይሰራል ማለት ነው። በዋናነት ግን በተለማመዱ ድርጅቶች እንዲቀጠሩ ቢደረግ የተሻለ ነው። እንደኛ የስራ ልምድ አግኝተዋል፣ ከድርጅቱ ጋር ተለማምደዋል። በዛ የስራ ልምድ ደግሞ ውጤታማ ይሆናሉ ተብሎ ስለሚታሰብ እዛ ቢቀጠሩ የተሻለ ነው። ዋናው ግን አሁን ባለው ሁኔታ ብቃት የወጣቶች የስራ ላይ ልምምድ በከተማችን ወጣቱ ወይም ደግሞ ስራ ፈላጊው ተቀጥሮ የመስራት ልምድ እንዲኖረው የራሱን አውንታዊ ሚና እየተጫወተ ያለ ፕሮጀክት ነው። ይህን መነሻ በማድረግም አሁን ብዙ ወጣት በዚህ ፕሮጀክት የመታቀብ ፍላጎት እያሳየ ነው። አንዳንድ መንግሥታዊ ያልሆኑ ድርጅቶች ደግሞ ከዚህ መነሻነት ለወጣቶች የበጎ ፈቃድ አገልግሎት ሰጥተው ሌሎች ሲድመን ወይም ደግሞ የስራ መነሻ ገንዘቦችን ለወጣቶች የመስጠትና ስራ ፈላጊ ወጣቱ ወደ ስራ እንዲሰማራ የራሳቸውን እገዛ እያደረጉበት ያለው ሁኔታ ስላለ ይህ ፕሮጀክት ሚናው በጣም ከፍተኛ ነው ማለት ነው። እዚህ በመጀመሪያው በሁለቱ ዙር ከአጠቃላይ 742 ድርጅቶች በሁለቱ ዙር አለማምደዋል። ማለት ድግግሞሽ ይኖራል ከድርጅቶቹ ነገር ግን አሁን ሁሉንም በከተማችን በቀጣይም አራተኛ ዙር ካለ ወይም ደግሞ በዚህ ካለው ነባራዊ ሁኔታ አኳያ የሚያለማምዱት የወጣት ቁጥር ከቀነሰ በሚል በተጨባጭ አሁን አምስት መቶ አራት ድርጅቶችን የሚያለማምዱ ለይተን እዛ የተፈጥሮላቸዋል። ቀሪዎቹን ደግሞ ቤት ለቤት ግንዛቤ የተፈጠረበት እና ራሱ ድርጅቶቹ የሚያለማምዱትን ወጣት ከዝቅተኛው አራትና ከዚያ በላይ ፍላጎታቸውን አሳይተው ሙሉ መስፈርት ያሟሉ ድርጅቶች ናቸው ማለት ነው። አበበ ነጋ እባላለሁ። የመጣሁት ከኢንታሶል ሆቴል አዘዞ ነው። ኃላፊነቴ ስራ አስኪያጅ ነው። አምስት ወጣቶችን በስራ እናስልጠና። አሁን ብቃት በብቃት ሰልጥነው መጥተው ከኛ ድርጅት ጋር ትሬኒንግ ወስደው ሆስፒታሊቲ ኢንዱስትሪ ዲፓርትመንቶች አሉት። በኪቼን በኢፌንዲቪ ዲፓርትመንት ወይም ፉድ ኤንድ ቤቨሬጅ ማለት ነው። እንደገና በፍሮንት ኦፊስ ዲፓርትመንት ሃውስኪፒንግ ዲፓርትመንት በአራት ዲፓርትመንቶች ትሬኒንግ ወስደው ፍላጎት ያላቸውን በፍላጎታቸው መሰረት የተቀጠሩ ነበሩ ሁሉ ልጆች ፍላጎት የሌላቸው ደግሞ ስልጠናው እንደጨረሱ ራሳቸው የራሳቸውን አማራጭ ፈልገው ወደሚፈልጉት ቦታ ይሄዷል አሁን እኔ መቀበል የሚፈልገው በትንሹ አምስት ወጣት መቀበል ፈልጋለሁ አምስት ልጆች ከአምስቱ መካከል ክፍት ቦታ አለኝ። ፍላጎታቸውን አይቼ የስራ ፍላጎታቸው ሞቲቬሽናቸው፣ ሆስፒታሊቲ ኢንዱስትሪ እንደመሆኑ መጠን የሚጠበቅባቸው ነገር አለ። እንደ ሆቴል እንግዳ ተቀባይ ናቸው ወይ? እንግዳ ክብር አላቸው ወይ? ኤቲካሊ ማችሩድ ናቸው ወይ? የሚወስዱት ኢንዳክሽን ትሬኒንግ አለ። ከዚህ ጋር አኛ ጋር መተውም ኢንዳክሽን ትሬኒንግ ይወስዳሉ። ኢንዳክሽን ትሬኒንግ እንደወሰዱ መመለያ መስፈርት አለ። በመስፈርቱ መሰረት እኔ በቋሚነት የምቀጥራቸው አሉ። ቢያንስ እስከ አራት የሚደርስ ክብት ቦታ ለኝ አራት ልጆች ቢያንስ በቋሚነት እቀጥራለሁ። ስንሳረ ግን ለእኔ አስፈላጊ የሆኑትን ነው። አስፈላጊ የሆኑትን ስልህ ህግ የሚያከብሩ የሰው ፍቅር ያላቸው ለስራ ተነሳሽነት ጀኒውን የሆኑትን ወይም ልባዊ የሆኑትን ሰዎች እቀጥራለሁ። ትሬኒንጉን እዚህ ጋር እሱም ወስደዋል በደንብ እኛም ጋር ሲመጡ ይወስዳሉ። እኛም የተገኘንበት ዋናው ዓላማ የስራ አጥ ቁጥርን ለመቀነስ በሀገሪቱ ባለው ነባራዊ ሁኔታ ስራ አጦች በስተዋል። ስራ አጦችን ወደ ስራ የስራ አካባቢ ለማስተዋወቅና ስራ ለማስተዋወቅ በቀጣ በቋሚነት ለመቅጠር ነው። ሆቴላችን ተጠቃሚ ይሆናል። አንደኛ ከፋይ መንግስት ነው፣ ወይም ደግሞ ተቋም ነው። ተቋም እየከፈለልን እኛ ልጆቹ ትሬኒንግ እየወሰዱ ነው። ስልጠና እየወሰዱ ነው። ስልጠና ሲወስዱ እኛ እንከፍላቸው ልጆቹ ስራቸው ታይቶ ግን የሚከፈልበት ሚንስ ይኖራል ወይም መንገድ። እኛ እነሱ ስለሚሰሩልን ክፍት ቦታ ስለሚሸፍኑልን የሚገባውን ክብር እየሰጠን ዩኒፎርም አሟልተን መግቢያ መውጫ ፕሮግራማቸውን እስኬጁል አድርገን ሌላ የሚያገኙት ጥቅም አለ። ለምሳሌ መናገር ላይ ጠበቅብ ይችላል እንጂ አለ ውስጥ ላይ ሲገቡ ብዙ ጥቅም አለው። እሱን እያገኙ እንደ ማንኛውም ስታፍ እኩል ይኖራሉ። ስድስት ወር በኋላ ድም እንዳልኩ ከስድስት ወር በኋላ በቋሚ ቅጥር የሚቀጠሩ ይኖራሉ። ፍላጎት ያላቸው ራ ክልል ስራና ስልጠና ቢሮ ስራ ድል ፈጠራ ዳይሬክቶሬት ላይ የስራ ድል ፈጠራ ባለሙያ ና ብቃት ለወጣቶች የስራ ላይ ልምምድ ሪጂናል ፎካል የክልሉ ፎካሉ ማገለ ብቃት ለወጣቶች የስራ ላይ መምድ እንደሚታወቀው ከአጠቃላይ የፒኤስኤን ብቃት የሴፍትኔት ፕሮግራም ከአምስቱ ኮምፖነንቶች አንዱ ኮምፖነንት ነው እና በሀገር አቀፍ ደረጃ ወደ 11 ከተሞች በዚህ ፕሮግራም ተታቅፈው እየሰሩ ነው ያሉት። በ2015 ከፓይለት እዛ በፊት አዲስ አበባ አንድ አመት ተሰርቶበታል። እዛ በኋላ በሙሉ ትግበራ በከተሞቹ እየተሰራ ነው ያለው። በ2015 የመጀመሪያው ዙር ላይ በሶስቱ ከተሞች በባህር ዳር፣ ጎንደርና ኮምቦልቻ ላይ ይህም ፕሮጀክት መሰረት በማድረግ በ1 3256 ወጣቶችን በስራ ለማስቀጠር ቋሚ የስራ እድል ለመፍጠር አቅዶ ነው እየተንቀሳቀሰ የነበረ። በመጀመሪያው አመት ላይ 3247 የሚሆኑ ወጣቶችን ወደ ስራ ላይ ልምምድ ባደረጉበት ድርጅቶች እና በሌሎች ድርጅቶች ላይ እንዲቀጠሩ ማድረግ ተችሏል ማለት ነው። ከዚህ ውስጥ ጎንደር ከተማን ስናይ 1463ቱን ማስቀጠር ከነበረበት 1481 ካለማመዳቸው 1463ን ማሳከት ተችሏል። በዚህም የሴቶችን ተጠቃሚነት 60 ፐርሰንት እና በላይ መሆን መቻል አለበት። ከ60 ፐርሰንት በላይ ማካተት ማስፈጸም ተችሏል ማለት ነው። በዚህ ፕሮጀክት ሌሎችም በሁለተኛ ዙርም በተመሳሳይ 3256ን እንደ ክልል በሶስቱም ከተሞች ላይ ከስራ ጋር ለማስተሳሰር አለማምዶ ብቁ ሙያ ባለቤት አድርጎ ስራ ባለማማጅ ድርጅቶችን በሌሎችም ለማስቀጠር ታቅዶ በተመሳሳይ ወደ 3258 አካባቢ የሚሆኑ ወጣቶችን ማስቀጠር ተችሏል። ከዚህ ውስጥም ጎንደርን ከተማ ስናይ 1477ን ካለማመዳቸው 1481 ማስቀጠር ተችሏል ማለት ነው።